ከዚህ ጭቅጭቅ አይደብርም? የሆነ ተሬ እናንተ ተለየ ነው። እንዲህ ሞፍቴ ባክህን አንድ ነገር ልበልህ ላንተ ማለት ነው። እርግጠኛ ነኝ እንዲህ የምሰማኝ እባከን ከካሜራ ጀርባ ሆነህ ነገሩን አስተካክለህ ካልሆነ ካሜራ ላይ ሁለቱን ይዛቸው ሀተምጣ ብዬ አስባለሁ። በዚህ አጋጣሚ በቃ ከካሜራ ጀርባ ያለውን ነገር ጨርሱ። ምክንያቱም ሃይሚና ቡራ ስራም ቢሆን እየሰራችሁ ያላችሁት በጣም የምትነጋገሩት ቃላት ጥሩ አይደለም። ነገ ራሳችሁን ዙራችሁ ስታወት ቪዲዮን ራሳችሁን ይገመግምባችኋል። የምሬ ነው። ብርም ቢሆን ነገ ያልቃል። ብርም ቢሆን ነገ ያልቃል። ብር ማለት በአንድ እጃችን ይዘ ነው፣ በአንድ እጃችን የሚያልቅ ነገር ነው። ይህንን ክብራችሁን ቆም እያላችሁ ልታ ሊያስቡበት ይገባል ብዬ አስባለሁ። ዛሬ ሰምታችኋል ስትነጋገሩ፣ ቢያንስ እንኳ ሙፍቴን እንኳን ማክበር ነበረባችሁ። ጭራሽ አላከበራችሁትም፣ እውነት ለመናገር ማለት ነው። ይሄ ከሆነ ደግሞ ካልተስማማችሁ ደግሞ መፈቱበትን ነገር ከካሜራ ጀርባ ሆናችሁ ፈታችሁ ባለው ነገር መምጣት ይሻላል ብዬ ነው ማስበው፣ የእውነት ለመናገር ማለት ነው። እና እየተነጋገሩ ያሉት ነገር በጣም ጥሩ አይደለም ብዬ አስባለሁኝና የእውነት ለመናገር ንግግራቸው፣ በሀይሚና ቡራኮ በጣም ነው የሚፋቀሩት የሚዋደዱት ስራም ቢሆን የሚሰሩት ግን ጥሩ አይደለም። ገባችሁ አይደል? ይቀናናሉ። ብሩክም እሷ ከሌላ ወንድ ጋር ሲያት ይቀናል። እሷም ደግሞ ከሱን ከሌላ ሴት ጋር ስታያዩ ትቀናለች። ምክንያቱም የሚዋደዱ ሰዎች ስለሆኑ ማለት ነው። ሰላም ሰላም፣ እንዴናችሁ ደህና ናችሁ ወይ? አለሁላችሁ። አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰቡኑ አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩኝ በአዲስ ቪዲዮ መጥቻለሁ። የቪዲዮ ከተመቻችሁ ላይክ፣ ሸር፣ ኮሜንት ማድረጋችሁን አትርሱ። እንግዲህ አሁንም ሀሳቤን ለመስጠት ያክል ብቅ ብያል ያለው ይሄ እንግዲህ ያው ሃይሚና ቡራ እየሰሩ ነው። ግን ስራም ቢሆን ደግሞ የሚነጋገሩት ቃላት በጣም ያስጠላል። የእውነት ለመናገር ከሁሉም ነገር ክብር ይበልጣል ብዬ አስባለሁ። የምሬ ነው የምነግራችሁ። ክብርን ጠብቆ እንደ መስራት ምንም የሚያክል ነገር የለምና ሃይሚና ቡራ ሲነጋገሩ ቃላታቸው በስማም በጣም ከባድ ነው ማለት ነው። እንዲህ ዝግ ከሆናቸው በቃ በቃ ራሳችሁ ሁለታችሁ ብቻ እየመጣችሁ ስሩ። ይሄ ነገር ምን አለ መሰላችሁ፣ ብሩኬም ሃይሚን ከሌላ ወንድ ጋር ሲያት አይወድም፣ ሃይሚም ደግሞ ብሩኬን ከሌላ ሴት ጋር ስታየው አትወድም። ይሄ ከሆነ ደግሞ ራሳችሁ ብቻ ሆናችሁ ስሩ። ይሄን ነው ምለው። በቃ የምትቀናኑ ከሆነ ቅናት በጣም መጥፎ ነገር ነው፣ እውነት ለመናገር ማለት ነው። እውነት ስነግራችሁ፣ ቅናት በጣም በጣም መጥፎ ነገር ነው። ስለዚህ በቃ እንዲያየሁት ብሩኬም ዛሬ በቃ የሆነ አለ አይደለ የሚነጋገሩት ቃላት ምናምን ጥሩ አይደለም። እና ሙፍቲ መጨረስ ካለብህ ከካሜራ ጀርባ ጨርሰ ይዛቸው ነው፣ አለቀ። እንደዛ ካልሆነ ካሜራ ላይ እንደዚህ እየመጡ ሁለዚህ እንደዚህ የሚጨቃጨቁ ነገር ከሆነ ተመልካችም ሰልችቶ ይሄዳል፣ ሊወጣል፣ አለቀ። ወይም ደግሞ ስራ ነው የምትሰሩት እንዲሆን ከሆነ የምትሰሩት ስራ እየሰራን ነው ብላችሁ ተናግራችሁ ኦዲየንሶቻችሁ እነሱ ማርፈው በቃ ይህንትን ይበሉት። ሙፍቲ እኮ እሱም እኮ ተቸግሮ ነው። በውስጥ በጣም እያስጨነቁት ነው። ምክንያቱም ለምንድን ነው የሚያስጨንቁት? አስታርቅልን፣ አንድ አርግልን እያሉ እያስጨነቁት ስለሆነ በቃ እሱም እኮ ግራ ተጋባ። እናንተ ደግሞ ካሜራ ላይ መታችሁ፣ ለእሱ ጭራሽ ክብር የሚባል ነገርም የላችሁም። ዛሬ ደግሞ ጭራሽ ማለት ነው ጭራሽ ማላከበራችሁትም እና ነገ ሀይሚና ቡራ አንድ ይሆናሉ። እውነት ኒ ነው የምላችሁ ማለት ነው። የምርስ ነግራችሁ አንድ ሆነው ይመጣሉ ነገ። ግን የታዘብኩትም ነገር አለ በዚህ መሀል እኛ ስንባል እዛም እዛም ማሽቃበጥ በጣም እንወዳለን። እውነት ለመናገር ከአንዱ አንዱ ጋር ሲመጣ፣ አንዱ አንዱ ጋር ሲመጣ በጣም ነው ማሽቃበጥ የምንወደው። ይቅርታ አድርጉልኝ፣ ይገባችኋል ብዬ ተስፋ አደርጋለሁ። የእውነት በጣም ነው የምናሽቃብጠው። የእውነት ስናገር በጣም ከሚባል በላይ ማለት ነው። በጣም ይገርማል። በቃ ታም አሁን ብሮ ከሌላ ጋር ሲመጣ ስታምሩ ምናምን፣ ከሌም ተዜ ሲመጣ ስታምሩ ምናምን። እንደዚህ ነን እኛ ማሽቃበጥ በየኮሜንቱ እየሄድን እና እኛ ሰዎች ራሱ በጣም ከባዶች ነን። ግን የሚነወራ እየተነጋገራችሁት ያለው ቃላት ጥሩ ስላልሆነ ቃላታችሁን ብታስተካክሉት አሪፍ ነው። ባይኔ ነገ ዋጋ የሚያስከፍላችሁን ንግግር እየተነጋገራችሁ ያስጠላል። የምር እውነት ስናገርና፣ ጥሩ አይደለም። የምር ጥሩ አይደለም። ይሄ ተገቢ አይደለም። ዛሬ እንግዲህ ተሰማችኋቸው፣ ማርያምን፣ ጥሩ አይደለም ንግግራቸው ከሚበል በላይ ጥሩ አይደለም። ስለዚህ እንዲ እንዲዚህ እየሆናቸው ያመጣችሁት ብር ለምን አይቀርባችሁም? በመድኃኔዓለም መሄድም እኮ አለ የእውነት መሄድም አለ። መቼ እንደምንሄድ ያናቅም ብሏል አብርሽ። ዛሬ የሆነ ኢንስታግራም ላይ ፎቶ ሼር አድርጎ ወደ መጨረሻው ዓለም እኮ መሄጃችንን ቀን አናቅም ብሏል። ትክክል ነው። ዛሬ ያለው አብርሽ የምር መቼ እንደምንሄድ እኮ አናቅም አለ። ስለዚህ ማንኛችንም መቼ እንደምንሄድ ስለማናቅ ባለቻችሁ ጊዜያችሁ ባለቻችሁ ሰዓታችሁ መልካም ነገር ለመስራት መልካም ለመናገር ሞክሮ ካላስ ይህን ነው የምለው እኔ እንደዚህ እየተነጋገራችሁ ምናምን ጥሩ አይደለም። እኛ ሰዎች ማለት ዛሬ ታይተን ነገ ምንጠፋነን። ስለዚህ ቆም እያላችሁ እያሰባችሁ ብትንቀሳቀሱ አሪፍ ነው። ወይ ነኝ እናንተ ዓለምን በጄ ጨብጣለን ብላችሁ ከሆነ ተሳስታችኋል። ቀዳሚው ሌላ ነው። ስለዚህ ተጠንቀቁ ማለት ነው። ተጠንቀቁ። እውነት ጥንቃቄ ያስፈልጋል ብዬ አስባለሁኝ። እናንተ ደግሞ የምትሉትን እንትን ትላላችሁ። ወዶች የኔ ሀሳብ ይሄ ነው። ምክንያቱም ረጋ ማለትን የሚያክል ነገር የለም። ሃይሚና ቡራን ስናቃቸው እርግት ያለው ስርዓት ያላቸው፣ በቃ ሲጽ ወደ ሸገር ሲገቡ ነገሩ ሁሉ አለቀ። በቃ የእውነት ነገሩ ሁሉ አለቀ። ሸገር ሲገቡ በቃ የሸገርን ልጆች እያዩ ነው መሰል፣ አለቀ፣ ነገሩ ተበላሸ። እዛ ሆነው ስርዓት ያላቸው ልጆች ነበሩ። የእውነት ኦዲየንሶቻቸው የሚያስቡላቸው ለኦዲየንሶቻቸው የሚያስቡ ለኦዲየንሶቻቸው የሆነ ነገር ሲሆኑ አለን የሚሉ ነበሩ። አሁን ላይ ፎር ኮርስ ማንም ኬርለስ ናቸው። ማንንም አይሰሙም። የወደዱ ይከተል ያልወደዱ ይቅር ስለሆነ እሱ ችግር የለውም መብታችሁ ነው። ነገር ግን ስራውን ስሩ። ግን ደግሞ ካሜራ ላይ ሆናችሁ የምትነጋገሩትን ቃላታችሁ ለዩት ነው የኔ ጥያቄ። ቃላታችሁ ለዩ። ቃላት መለየ ጥሩ ነው ብዬ አስባለሁ። የኔ እህትነት መክሬን ነው የምመክራችሁ። ካልተመቻችሁ እንግዲህ ምንም ማድረግ አልችልም። ይህ በዚህ ጥንቃቄ አርጋችሁ ስራችሁን ስሩ። መስራት ስሩ መስራትም ጥሩ ነው እኮ ግን ደግሞ ፈጣሪያችሁን በማያስቀይም መልኩ ብታደርጉ አሪፍ ነው። የምር እንደዚህ እየተሳደደባችሁ አገር እያየው ቪዲዮዋችሁን፣ አገር እያየው አገር እኮ ነው የሚያየው አለም እያየው እንደዚህ እየሆናችሁ ነገ ተመልሳችሁ አንድ የምትሆኑ ሰዎች ቃላታችሁ የምትጠባበቁ አሪፍ ነው። በይ ነኝ እህትነት ምክሬ ነው። ይህንን ምለው ማለት ነው። እኔ ስለምያከብራችሁ ስለምወዳችሁ ነው ይሄን የተናገርኩት፣ እንጂ እኔ እንደ ሌሎቹ አይቺ ማለፍም እችላለሁ፣ ግን ጥሩ አይደለም። እንግዲህ ይህ ቪዲዮ ከተመቻችሁ ላይክ አርጉት፣ ሼር አርጉት። ትወዳችኋለሁ። መልካም ጊዜ። ነገ ሰላሙን ያሰማ። ባይ ባይ።